ይመኙበት ምንም አይነት መልካም ልብ የላቸውም። ስለዚህ አዝነንላቸው። ደግሞ ትክክለኛ ሆርሞን ያለው ሰው ሰው የሆነ ሰው ሰው ያፈቅራል። ገባሽ? ታፈቅራለሽ በዩች ላይ ብዙ ነገር አፕን ያደርጋል። አሁን ላይ ሀቢባ ልንገርሽ፣ ከዛ በኋላ ምን ተፈጠረ መሰለሽ? በጣም አዘንኩኝ። ወስጄ ለእናቱ ልጇን ሰጠው ልጄን ሰጠው ተቀበለችኝ። ከዛ በኋላ ምን አረግኩኝ? እንደገና ተመልሼ ወደ ናዝሬት ሄድኩና ስራ መስራት ጀመርኩኝ ስራ መስራት ጀምሮ የታናሽው እንደሚያጋጣሚ ስራ ጀምሮ አዲስ አበባ መጥቶ ነበረ። ወደ አዲስ አበባ ሙባረኩኝ ማለት ነው። ደውዬለት በቃ እንዲህ እንዲህ እንዲህ እንዲህ እንዲገጥም በጣም አዘነ። ቆመሽ መሄድ ሁላ ታሪክ። ለቤተሰብ ደግሞ ልንገርሽ፣ እኛ ቤተሰብ ልንገርሽ ስልጤ ነን። ስልጤ ስትሆኝ ከባድ ነው። የሰፈር ድራል የሰፈር ሰዋል። የከሌ ልጅ እንደዚህ ሆነች፣ እዛ ይወራል፣ እዚህ ይወራል። ሲቀጥል ማንም ሰው እንደዚያ አይነት ነገርን አይፈልግም። አንድ ደግሞ እኔ የምናገረው ምን እንደሆነ ታውቂያለሽ አንድ እናትና አባት በሚለያዩ ሰዓት ሁሌም የሚፈጠረው ነገር ይሄ ነው። ገባሽ? አሁን ለምሳሌ ብዙ እናትና አባት ተቻችለው መኖር ያለባቸው ለልጆቻቸው ሲል ነው። አባት ቢሆን የልጅ ችግር አባት ቢፈታና ቢሄድ ችግር የለም። እናት ግን ልጆቿን ጥላ ስትወጣ ይሄ ነው የሚከሰተው። እናቴ አጠገቤ ብትኖር ኖሮ እኔም ጥዬ ከቤት አልወጣም ነበረ። እናቴ ታዋየኝ ነበረ፣ ሁሉን ነገር ደብቃ በጉዋታ ኖሬ ነበር። ገባሽ? እዛ ጋ ግን ሴት ልጅ ስላልተወለደ የእንጀራ እናት የጫና እና ግፊት ልጅነት አለ ከቤት እየወጣሁ። ማንም ሰው ይሄን ህይወት ፈልጎ አይኖረውም። በህይወት ላይ ብዙ ነገሮች አፍቅ ያደርጋሉ፣ ግን ጠንካራ መሆን ነው። ሁሉም ሰው በውስጡ የያዘው የራሱ ታሪክ አለ። ሲቀጥል ደግሞ አንድ ከቤት የወጣሁበት ታሪክ ምን እንደሆነ ታውቂያለሽ? አባቴን ደስተኛ ለማድረግ ነው። እኔ እና እሷ ስንጋጭ እሱ ለማንም ምን እንዳለ ታውቂያለሽ? አንድ ቀን በጣም በህይወቴ የማረሰው ሰሊና የሚባል እንግሊዝኛ ፊልም ነበር ከምሽት ስድስት ሰዓት የሚታይ ታስታወሽ የሆነች ሙዚቀኛ ናት ምናምን ነገር፣ ከዛ እሱም ፊልም እያየው ዘጋች ቤት፣ ታላቅ ፊልም ማለት ነው። ዘጋች ብኝ ስዘጋብኝ ገፈተርኳት፣ ወደዛ ስገፈተራት መኝታ ቤት ነበር። ወጣ እሱ ማለት ነው እና ቁጭ ብሎ ነው ያለቀሰው። አልተናገረም እኔንም እሷንም። ለምንድን ነው ብታለቅሰው ምናምን ስለ የዛ ረ 17 ዓመት ምናምን ለምንድ ለምን እንደማለቅ ሳቀልሽ አንቺን አሁን ታይ ብዬ ብቆጣ ለሚስታገስ ብታያለሽ እሷን ብቆጣ ለልጅ ይሄን ከማይሞታ ይሻለኝ ማለት የዛን ቀን ጠዋት እኔ ቤት የለውም፣ ቤት የለውም። በቃ እሷ ከኔ ጋ ችግሯ ሴት ልጅ ስላልላት ነው። ገባሽ አሁንም የወለደችው ስምንት ወንድ ነው፣ ሴት አልወለደችም። እኔ ብቻ ነኝ ሴት። እና በቃ ብዙ ነገር ተፈጠረ። ከዛ በኋላ ወደ አዲስ አበባ መጣው፣ አዲስ አበባ መኖር ጀመርኩ። አሁን ትልቅ ሱቅ አለኝ፣ የራሴ ህይወት በቃ የተስተካከለ ጥሩ ኑሮ እየኖርኩ ነው። ግን ልጄን ማግኘት አልቻልኩም። እሱ ደግሞ ስቲል ነው እስካሁን ድረስ ይለምነኛል እስካሁን ድረስ ማለት ነው።